መብረቅ ያለ ቦታው እንዳይወድቅ ያለ ቦታው እንዳይመታ የት ማረፍ እንዳለበት የሚጠብቁ መላይክት አሉ። ማን እግዚአብሔር በጥበቃው ያሰማራቸው? ነፋሳትን የሚያወጡ መላይክት አሉ። ማን እግዚአብሔር ያሰማራቸው? ዛያወጾ ለነፋሳት መዛግብት ይሆኑ 12 የሰማይ የነፋሳት መሳክው አሉ፣ ሀገሮች አላቸው ነፋሳት ወይም ነፋስ አስራ ሁለት አለቆች አሏቸው። ለእነሱ ሀገር አላቸው። ስምንቱ የማዕት ናቸው፣ አራቱ የምሕረት ናቸው። ስለዚህ ሕዝብ በበደለ ጊዜ ከስምንቱ ነፋሳተ ማዕት የስትንፋስ ያህል ጥቂቷን ሲያነፍሳት ሀገር በድርቅ ይመታል፣ ያንበጣ ኩኩባ ሁሉ በምድር ላይ ይዘራል ማለት። አራቱን ሲያነፍሳቸው ደግሞ በምድር ላይ በሙሉ ሰላም፣ አዝሪት፣ አትክልት በሙሉ ጽጌያት ይኖራሉ ማለት። ይህንን የሚመጥኑ ማለት ነፋሳት አሉ ውሃውን በሚጠጥ ምንድን ነው? ቀላያት ወይ ውሆች በስርዓታቸው እንዲፈሱ አንድ ቄስ አንድ ጊዜ እንዲህ አሉኝ። በጣም አረሳቸውም ግሸን አገኛቸውና ፎጣ ልግዛለህ አሉኝ። ውጭ ሀገር የሚኖር ናቸው። አይ አይ አለኝ አለ አይ ምዕመናን ከሚገዙለውት እኔ ልፍ ገዛለሁት ይሻለት አላለ እንዴት ሲባል አይ ምዕመናን ከአባ ይገዙና አያውያን ከአባ እኔኔ ገዛውላቸው ይላሉ አለ። እኔ ግን አልልም። እኔ አልልም ብለውኛልና አረሳውን በእውነቱ ማለት ነው። አትሉም ትላላችሁ ያኛውን ቢጫውን አየው፣ ነጩን፣ ነጩን ነ መሀል ያለውን እኔ ነኝ። የዛሬ ሶስት ወደ ገዛውላቸው። እንደዚህ አነ የምትሉት አይደለም። ያን ቤተ ክርስቲያን አየው፣ አየው ያኛውን፣ ያኛውን ረጅሙ ነው። አያቴ ነው የሰሩት። ይገርማል። እንዲሁም አባቴ ደግሞ ሌላ ሊሰሩ ሲሉ ድንገት ሞት ቀደባቸው። ውሸቱን ነው እኩ አባቱ ሰርቆ ሙቶም ሊሆን ይችላል። ይህ ምጽድቁን ማለት ነው። ሰዎች ምን ይላሉ ብሎ መጠበቅ መመጻድቅ ዋጋ መጠበቅ፣ እልል በሉልኝ ማለት ለእያንዳንዱ ነገር ምስጋና መጠበቅ። ሰው አሁን ራሱ ንስሓ እየገባ ሰርቄአለሁ፣ ቀጥፌአለሁ፣ ጾም ሽሬአለሁ፣ ባህል ሽሬአለሁ፣ እንዲያው ብዙ ሰው ነኝ እንዲህ አርጌአለሁ ይልና፣ በስመ አብ ልጄ፣ ድግም እንዲህ አታደርግ እንዲያው በጣም አጥፍትሃል ካሉ ንሳባሉ። ሀይል እንደዚያም ስላልቆት ደህና ነኝ ይላል። ደግሞ ማለት ነው ሰው ምስጋና ለምንድን ነው የሚወደው ነው ይሄ ነው ትምህርት። ስለዚህ ተመልከቱ፣ እፏ ጽልመትከ ብርሃነ ይከውነከ። በመመስገን ያስገው አገልግሎት እንዴት አድርጎ ይጠቅምሃል? እየመተገ አማን ብለክሙ ነጹስ የቶሙ ያላቸው እነዚህ ነው። ዋጋውን እዚያ ወሰድከው ማለት ነው። ምርቃቱን መመጠን። እኔ ላይ እኮ ግብረ ሰላም ታበላላችሁ፣ ደብረ ታወር ያበላል እንደ ቀልድ ነው። አሪያ ስታበሉ ግን እነ እንትና ቤት እኮ ወረቡን ደመቅ አድርገውታል። እኛ ግን እንትን አላሉ፣ ምርቃቱም አነስ ያለ ነው፣ አልዘረዘሩም ስላያቴም አልተናከሩም። አክስቴ ሁሉ ጥሩ ሰው ናት ነው የሚል ሰው ማለት ነው። በእውነቱ ድሮም የመስጠት ዘር ናችሁ እግዚአብሔር ይስጥልን። እንዲህ አለም የለ ጠላውም፣ እንዴት እንደተሳካላችሁ ይገርማል እንዲያው፣ ቀኑም አጭር ነበር ማለት የሌለብንን ሁሉ ማለት እኛንም አድርባ ያደረጋችሁን እናንተም ላትጠቀሙ ማለት ነው። አውቀን እኮ ነው እውነቱ መስሏችኋል እውነት መስሏችኋል። እንዳይከፋችሁ እኮ ነው ማለት ነው እንደዚያ የምንለው ማለት ነው እንደዚያ የምንለምደው የምታደርጉን ነው በቃ እንዴ፣ እኔ ለራሴ ደስ አይለኝም። እግዚአብሔር ይስጥልን አሁን እዚህ ስማያት በቃ ማለት ነው የምፈልገው እኛ የአምላክን ስጋ ብልተናችሁ እኛ የአምላክን እንደማጠጥ ተናችሁ ደግሞ ደግሞ ለዚህ ነው ቅዱስ ጳውሎስ ተራራ የሚያህል ስብከት ሰብከን ደግሞ ድምብላል ያህላን በላ ነው ብሏል። እውነት እኮ ነው። እውነቱን እኮ ነው ክርስቶስን ያህል ጌታ አስተምረናችሁ። ኧረ እንዲያውም ይላል ቅዱስ ጳውሎስ አይናችሁንም ልትሰጡኝ ይገባ ነበር ነው የሚለው። አይናችሁን ልትሰጡኝ ይገባ ነበር። ነገር ግን ጳውሎስን የምናበላው እኛንን እንዳትሉ፣ ከእናንተ አምስት ሳንቲም ዕዳ የለብኝም። ድንኳኔን የሰነፍ ሰዎችን ምልክት ልንገራችሁ። የሰነፍ ሰው ምልክቱ፣ ሰነፍ ሰው ምክንያቱ ብዙ ነው። አሁን ስሩ ሲባል ለምሳሌ ምክንያት ልንገራችሁ። ምክንያት ስሩ ከእዛ ምክንያት ልንገራችሁ የጦርነት ወቅት አንድ ወንድና አንድ ሴት ከአንድ ጫካ ውስጥ ቁጭ ብለው ብናገኛቸው የሚመጣ መጀመሪያ የሚመጣውን አሳብ እስኪንገሩ በጣም ታወጣ አትንገሩ። እየተማከሩ ይሆናል፣ እየጸለዩ ይሆናል፣ አሟት ይሆናል፣ አሞት ይሆናል። ይመጣልና በፍጹም አሀ፣ በቀደም እንትን አይነገረኝ እውነት ነው ማለት እንጀምራለን ማለት ነው ይሄ ምንድን ነው? መረባችን በምን ስለምንጥለው ነው? በግራ አይድረስ ነው በእውነቱ። ማለት ሁልጊዜ ቀኝ ማሰብ ቢመጣልህ እንዴት መልካም ነበር። በእውነቱ ማለት የቀኝ ቀኝ መን ቀኝ ቀኙን መሄድ። እኔ ያስታውሳለሁ አንድ ጊዜ በ ይሄ ነገር ጽፌዋለሁ። ቅዱስ ላሊበላ ሂጄ ያንን ሳይ መጀመሪያ የሄድኩ ጊዜ ስለደነቀኝ ቀኝ ቀኙን በሚል ርዕስ ጽፌው በኢንተርኔት ሁሉ ለቀውታል። አሰው ሁሉ ቀኝ ቀኙን ቢሄድ ከቃሉ ጋር ናችሁ። አንድ ሰው ስልክ ትደውላላችሁ፣ ሄሎ ይላል። ትደውላላችሁ ስትደውሉ እያወራ ነው ይላችኋል፣ እያወራ ነው ይላቸዋል። ከዛ መልሳችሁ ስትደውሉ ጥሪ አይቀበልም ይላል። ምን ይሰማችኋል? አዎ ሌላ ሰው ሲሆን ያወራል፣ እኔን ሰው ግን ስለሚጠላኝ ጥሪ አይቀበልም አይደለም። ምናልባት አልባት ያን ሰውዬ አውርቶ እንደጨረሰ ባትሪ ዘግቷል የሚለው ለምን አይመጣልንም? ጠማማነታችን ጠማማነታችን ወይም ደግሞ ከዚያ ቀጥሎ ወይ ወድቆ ተሰብሮ ቢሆንስ ብንል ምን አለ። ስለዚህ አሁን ምን ይላል እና እናትና ሚስት የሚያስቡት የተለያየ ነው የሚባለው ለዚህ ነው አይደለም? ከቃሉ ጋር ናችሁ? እናት ከቤት ሲገባ ልጅ አልበላም ሲል ምን ይመጣላታል? አሞት ነው ልጅ ነው ሚስት ደግሞ ምንድነው የምትለው? እዚህ ያሽበልጥ ይሆናል ሰውየው። ስለዚህ ምን አለ? እናቴ ካሰበችው አታውለኝ፣ እሷ ካሰበችው ግን አውለኛ አለ ይባላል። በእውነቱ አሊበላ ማለት ነው። ስለዚህ ምንድን ነው? ጥመት ጥመት፣ ጥመት ትዳሩን የሚበጠብጠው ምንድን ነው? ጥመት። ጥመት አለምን ሁሉ የሚያውቀው ምንድን ነው? ጥመት፣ ጠማማነት። እግዚአብሔር ቅል ልቡና ያድለን። ቅዱስ ዳዊት ምን አለ? ወርትሰ ትሪዮ ገጾ ቅን ልቡና የእግዚአብሔርን ገጸ ረዴቱን ታያለች። ቅን ልቡና በዚህ ነው። ገበሬ ሁሉ ወዱ እንዳይመስላችሁ፣ ባይሆን ለስንፍና እያደረግነው ነው እንጂ ከመቶ ሃምሳ ዳዊት የልብ ቅንነት ይላል። ይሄ አሁን የአጥያት አሁን ይሄ ዱርዬ ሁሉ ጸልይ ሲባል ዋለ የልብ ቅንነት ነው ይላል። ግን ልቡ ጠማማ ነው፣ ላለመጸለይ ብቻ ይጠቅሰዋል። ግን ተንኮለኛ ነው እኮ። እሺ ቅን ወይ ነው ጥያቄው? አይደለም ስለ ፈረንሳይ ስለ እንግሊዝ ኳስ ተጫዋች እስከ ጫማ ቁጥሩ እያጠናህ ጻድቃንን ሳታውቅ፣ አሁን ያጫማ ያ ጫማ ቁጥር መጥቶ ከጦርነት አዳነ? እግዚአብሔርን ትተህ ስታውደልድል ሁነህ በየ ምንድን ነው የምትሉት ይሄ ኳስ የምታዩት ቤት ምን ቤት ነው የሚባለው? በቃ እዚያ ውስጥ ገብተን ስትነወልል ሆንግ ወጣቱ ሁሉ ነወለል ባዘነ እማይጠቅመንን ይዘን ዘመናችን አለቀ። እንዴት ይገርማል እኮ የማይጠቅመንን ይያዝን ማለት ምንም የሚያደርግልን እንትናኮ እንትና የሚባለው ተጫዋች እኮ አገባ፣ እንትና የሚባለው ዘፋኝ እኮ በቅርብ ሊያገባ ነው እንዴ። ሰዎቹ እንጀራቸውን ይሰራሉ፣ አንተ በነሱ ነፍስ ትፈርሳለች። ሰዎቹ ቤት ሰራን እያሉ ነው። እንደው መቼ ነው ግን የምንመለሰው? መለሰው የሚበቃን መቼ ነው? መቼ ነው ግን የሚበቃን? የሚበቃን መቼ ነው? ይሄ ነገር ማወቅ የሚገባንን የምናውቀው መቼ መቼ ነው? ወዳጅና ጠላት የምንለየውስ መቼ መቼ ነው? ጅል ሁኑ ብሎ አንድ የክርስቶስ እንደ ባብ ልባም እንደ ርግብ የዋ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን መለየታችን ነው። እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን ከሚያለማን የሚያለማንን ከሚያጠፋን ማወቅ ያልቻል ነው። እንደዚህ ያሉትን ሰዎች እወቋቸው። እስቲ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅዎሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደሞ ደጋጎችን እወቋቸው፣ እነዚያን ደሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎሪዎስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድን ነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ፣ ያችን እለታፈቅርዎ ለእግዚአብሔር ጽልእዋ ለእጅት ይሄ ነው፣ በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠለቅ አኮኑ ጸላይትከ ምንድን ነው ያለ ቅዱስ ዳዊት፣ ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶቼ ናቸው ብሏል። ጠላቶቼ እንጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው። ይህን የሚያደርግ ሰው ካለን የሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው አይደለም። ካልቆረው ጥሩ አይደለም ብለን ነው የምንቆርብ። የምንጸል ካልጸልን ጥሩ አይደለም ብለን ነው የምንጸል። ቤተክርስቲያን ምንሄደው ጥሩ አይደለም ብለን ነው የምንጸል። ጥሩ አይደለም ማለት ለእኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደ ነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው ሲሁን እንግዲህ ዛሬ ከተወለድን አምሳም አርባም ሃያም ሰላሳም አስራ አምስት ዓመት የሆነው አለ ውስጥ ማለት ነው። እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ እግዚአብሔር ብዬ የተውኩት ሀለኝ ነገር ሁሉ ከከበበ የኃጢአት ባለጸግነት እግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው ሸፍኖ በልብስ አክባሪነት ተሰው ማለት አክብሮ አይደል የሚያኖረን። በልብስ አክብሮ ማለት ልብስን ሸፋኝ አድርጎ ሰው አስመስሎ ያውለናል ማለት እንደው እኮ ግርም እኮ ነው እየቀለድበት፣ ቀለዳችሁብኝ ማለት እንደሱ ያለ ማለት ችሎ የሚኖር ማለት አሁን ያልሆነውን ማለት ነው። አሁን እስኪ አንድ መስሪያ ቤት ይዱና፣ አንድ መስሪያ ቤት ይዱና፣ እናንተ ሐኪም አይደላችሁ የሕክምና ቅጥር መስሪያ ቤቱ ቢያወጣ የምት የህክምና ቅጥር ቢያወጣ ከሄዱና ዚያ ምንድነ ሀኪም ምንድነ ሀኪም ምንድነ ሀኪም ተቀጠራችሁ። በሌላ አውቋም ሀኪም አለመሆናቸው ሲታወቅ ምን ያደረጋሉ? ሰዎች ሲንገር የውሸት ማንነት በማድረግና ሰነድ በማጭበርበር ወንጀል ትክ አሁን አሁንኛ ግን እኮ ያልሆን ነው ነን ብለን ልብሶቻችን አራድ አድርገን ሰንኳሽ ስንል ዝ እግዚአብሔር ማለት ነው። ይህ ፍቅር ነው ሊገስጸን የሚገባ ማለት፣ ይህ ፍቅር እንደ እግዚአብሔር አጠፋ ሶዶማውያንን እንዳጠፋ እኛን ያጠፋናል። ይህን ቅስፈና ከማለት ይልቅ እንዲሁ ይህን ያህል እየወደደ እንዲሁ ምን ከንቱ ነኝ ብሎ መንቃት አይሻለና ይህን ያህል እያደረገልን እንዲሁ ምን ከንቱ ነኝ ብሎ መንቃት በጣም መልካም ነገር ነው። እግዚአብሔር በበጎነት የሚያነቃን፣ በበጎነት የሚቀሰቅሰን እጅግ በጣም መልካም ሸፍኖ በልብስ አክባሪነት ተሰው ማለት አክብሮ አይደል የሚያኖር በልብስ አክብሮ ማለት ልብስን ሸፋኝ አድርጎ ሰው አስመስሎ ያውለናል። ማለት እንደው ኮኩ ግርም እኮ ነው እየቀለድበት ቀለዳችሁብኝ ል እንደሱ ያለ ማለት ችሎ የሚኖር ማለት አሁን ያልሆነውን ማለት አሁን እስኪ አንድ መስሪያ ቤት ሄዱና፣ አንድ መስሪያ ቤት ሄዱና እናንተ ሐኪም አይደላችሁም የሕክምና ቅጥር መስሪያ ቤቱ ቢያወጣ የሕክምና ቅጥር ቢያወጣ ትሄዱና እዚያ ምንድነ ሐኪም ምንድነ ሐኪም ምንድነ ሐኪም ተቀጠራችሁ በሌላ አውቀውም ሐኪም አለመሆናችሁ ሲታወቅ ምን ያደርጋሉ ሰዎች እስኪ ንገሩኝ። የውሸት ማንነት በማድረግና ሰነድ በማጭበርበር ወንጀል ትክ እንከሰሳለን። አሁን እኛ ግን እኮ ያልሆነውን ነን ብለን ልብሶቻችን አራር አድርገን ሰንኳሽ ስኑን እዚ እግዚአብሔር ማለት ነው። ይሄ ፍቅር ነው ሊገስጸን የሚገባ ማለት ነው። ይሄ ፍቅር እንዴው እግዚአብሔር አጠፋ ሶዶማውያንን ያጠፋ እንዳጠፋ እኛንም ያጠፋናል ይሄን ይቅስፈና ከማለት ይልቅ እንዴው ይህን ያህል እየወደደ እንዴው ምን ከንቱ ነኝ ብሎ መንቃት አይሻለና። ይህን ያህል እያደረገልን እንዴው ምን ከንቱ ነኝ ብሎ መንቃት በጣም መልካም ነገር። እግዚአብሔር በበጎነት የሚያነቃን በበጎነት የሚቀሰቅሰን እጅግ በጣም በነገራችሁ ላይ ስለ ዲግሪ አንድ ነገር ልንገራችሁ። እውነት ነው ዲግሪ ማለት በፈረንጅ ሀገር አሉ። አንድ ዲግሪ ያለው ሰው ሂ ኢዝ ሬዲ ፎር ትሬኒንግ ነው የሚባለው። ምን ማለት ነው? ይህ ሰውዬ ለመስማት ዝግጁ ነው ነው። ሰምታችኋል አይደለም። ምን ለማለት ዝግጁ ነው ነው። አሁን አንድ ዲግሪ ተመርቀው መጀመሪያ ዲግሪ የተመረቁ የተከበሩ ገሌ አውቃችሁ ትሞታችኋል ደግሞ ሁለተኛ ዲግሪ ደግሞ የመጀመሪያውን ዲግሪ ይዞታል ወይ ፈተና ነው። ማስተርስ ዲግሪ ማለት ነው የመጀመሪያውን ዲግሪ ይዞቷል። ለዚህ ነው የሁለተኛ ዲግሪ ላይ ሪሰርች የሚበርሰው። ለዚያ ነው የመጀመሪያ ዲግሪን ይዞታል ወይ ነው። ሶስተኛ ዲግሪ ፒኤችዲ ዶክተር ኦፍ ሳይንስ ይባላል። እነሱም ያው እንደዚያው ናቸው። ብዙም አይደነቁም፣ ይሻላል ነው። ስለዚህ ግን እንዲያውም የምነግራችሁ ከቃሉ ጋር ናችሁ እና እምቢተኞች አልነውን እስቲ እሺ በሉ። ለልጆቻችሁ መታዘዝ ልመዱ። ለማንም ሰው መታዘዝ፣ እግር ማጠብ መድኃኒዓለም እሺ ብሎ ያዘዘ ኦሆ ብሂሎ ታዛዜ ከዊ ነው እሺ ብሎ ታዞ ነው ዓለምን ያዳነው። ሙት እሺ ተሰቀል እሺ ተገረፍ እሺ እና ጸሎተ ሐሙስ መታዘዝን የተማርንበት ጊዜ ነው። የመታዘዝ ቀን ስለሆነች የመዳን ቀን ባለመታዘዝ የመጣውን ዕዳ በመታዘዝ ከፍሎልናል። በዚህ ያዳንን መድኃኒዓለም ስሙ ክርስቲያን የሚለካው በደስታውና በሐዘኑ ነው። ሞኝ ክርስቲያኖች መሆናችሁን የምታውቁት ይውላችሁ፣ ብዙ ልሰግዱ ትችላላችሁ፣ ብዙ ቀን አስቀድሳችሁ ሊሆን ይችላላችሁ፣ ብዙ አመት ኮርስ ተምራችሁ ሊሆን ይችላል፣ በጣም ብዙ ገዳማት ተሳልማችሁ ይችላል። እምትለኩት ሀዘንና ደስታን በመቋቋማችሁ ነው። ካልሆነ ግን ዝም ብሎ ወበቂሎ ተመልክቶ ወሶ ወጸረቀ ፀሐይ መጽለው ነው። ፀሐይ ሲወጣ ጠወለገ። እንደዚህ ያለ አትክልት አትሁን። ቶሎ ደስ የሚላችሁ ቶሎ የሚከፋችሁ፣ የቀበሮ ደስታ አትደሰቱ። ቀበሮ ደስ ሲላት አይታችሁ አታውቃላችሁ? አታውቋትም ቀበሮ ጣዝማማር ተወዳለች። ጣዝማማርም አታውቁም? ታውቃላችሁ። አቤት እነዚህ ሰዎች አበዙት፣ አሁንስ እንዳትሉ። ምን ሁሉን አታውቁም። ምንድን ነው እንዲ? እሺ ታውቃላችሁ። ጣዝማማር እንዴት ነው? ለምንድን ነው? እንዴት ሆኖ ነው የሚሰራው? አቤት ምን አላችሁ? ከመሬት ውስጥ አይ፣ አሁን አሸንፋችኋል። እሺ፣ በጣም ጥሩ ነው እና የጣዝማማር ቀበሮ ተወዳለች እና ደስ ሲላት ጉድጓዱን ስታገኘው፣ እረ ጣዝማ አገኘው እረ ጣዝማ አገኘው እረ ጣዝማ አገኘው እያለች እየዘለለች በዚያ ታች ስትዞር ውላ ስትመጣ ጉድጓዱ የለም። ይሄ ነው የቀበሮ ውሎ ማደር። እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር ተንፍሶ ማደር ተቀምጦ መዋል እራሱ እኮ ትርፍ ነው። ከጎለቱ ስራ ፈታችሁ አይደለም። የማያስቆም የማያስቀምጥ ደዌ ያለባቸዋል። ጥሩ ዘመን ማየት ከፈለክ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አደለ ጅል፣ አይሄድ አይንቀሳቀስ። ጅል ዝምስ ማለት ሲገባው ይናገራል፣ መናገር ሲገባው ዝም ይልና እያጨበጨበ ሄዳል። ጅል እንደዚህ ያለ ጅል አንሆን። አፋችን ክርክም ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ለውጥ ለማያ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ ሁለት ጊዜ ምከረው፣ ከዚያስ ሶስተኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑ ለሌላ ሰው ንገርበት እንዳይጎዳ፣ ሰው እንዳይጎዳ። ካልተመለሰ ክፋቱን አሳውቅበት እንዲያፍር አንተ ግን ተወው። የተዝልፎ ለዐብድ ከመይጽ ላይ ከሲራክ ያለው ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠላሃል። አንተን ልትመክረኝ ነው ይለ ስለዚህ የማያስተካከልን ሰው ዝም አባቶቻችንም እኮ በቤተ ክርስቲያን መልሰውት ንባብ ያልተመለሰን ዲያቆን ሂድ ነው የሚሉት እዚ ዋ ሄድ እያነበበ ንባቡን እያበላሸው በሊድ ሄድ በቃ ይሄ እንደ ፈረሰኛ መጋለብ ከፈልክ ጋልበው ብለው ዝም ዝም። ለማይመለሰው ዝም ዝም። ስለዚህ ትንሽ ከጸለይን ትንሽ ከጾምን ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም፣ ስንፈርድ ገና ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኳ አይጸልይም። ገና መጾም ከጀመራችን ሶስት ቀን ሳይሆን እግዚ እኮ አይጾምም። አዩ ይሄ፣ አዩ ይሄን አውደልድል። ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም እለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት እለቱን ገዳም የገባች ዕለት ነው። እናንተ እኛን ጻድቃን ጻድቃኖችን እንዲያበ እንዲበላ በአለም ያለውንም እንዴት ያረጋው ነው አለት። እለቱን ገብታ ማለት ነው። ይገርማል እኮ ወነት ማለት ገና ምን ሆነም ሳጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እኔ እንዲህ ያለው ጸሎተኛ ነኝ፣ ጸበልኝ ብዙ ገዳም አታውቃለሁ፣ ብዙ ገዳም ነው የምታውቁ። ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሐሊበ ድንግልናሽን ይዞ ጠባ አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል። አምላክን አጥብቶ ማሳደግ እጹብ ድንቅ እኮ ነው ይሄ። ከዛስ ተመልከቱ ዘይሴሲ ተመልከቱ። ለኩሉ ዘሥጋ በብዛ ይሩቱ አራቱን ባህርያት ለአራቱ ባህርያት የሚመግብ ለነፋስ ጠባያችን ነፋስ የሰጠ፣ ለውሃ ጠባያችን ውሃ ያፈለቀ፣ ለሳት ባህርያችን ፀሐይ ያወጣ፣ ለአፈር ባህርያችን እህል ያበቀለ እሱ ሀዛ ጥባተኪ ወጠበው ሐሊበ ሐሊበ ድንግልናሽን ጠብቶ አደገ። ዘይሴሲ ለኩሉ ዘሥጋ በብዛ ይሩቱ ፍጥረትን ሁሉ ለምእመናን ስጋውን ደሙን አብልቶ የሚመግብ ጌታ ጡትሽን ይዞ ጠባ። ለዚች ድንግል የሚሰጠውን ክብር ለሌላ አትስጥ። እሷ እንደ ማንኛውም ሴታት አትበል። አዳም ከመውደቁ በፊት በገነት ይዞት የነበረውን ንጹሕ አካል ይዛ የተገኘች እሷ። እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽሕት አዳራሽ ድንግል ማርያም ናት። እሷ ባትኖር ከማን ጌት ገብቶ ይስተናገድ ነበረ? እግዚአብሔር የተስተናገደባት አዳራሽ እሷ ነው። ሰው ሲጠፋ በእግዚአብሔር ፊት ሰውን ወክላ የተገኘች ትምክህ ተዘመድነ የባሕሪያችን መመኪያ እመቤታችን ቅድስት ድንግል ማርያም ነው። እሷን ከሌላው ጋር አታስተካክል። መርገም የሌለባትን ቡርክት አንቲ ማንስ ከሴቶች ተለይተች ቡርክት ነሽ የተባለችውን ከሌላው ሴት ጋር ለምንታደ አንድ በስላሴ ዘንድ የእናትነት ባለሟልነት ያላትን እንደ ማንኛውም ሰውና አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ ባለሟልሽ ነኝ ብላት። ኧረ እናትም የሆነችን መቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አለ እንጅማ እኮ የአምላክን እናት እናቴ ባለት ራሱ እኮ ትቢት እኮ ትቢት ነው። አዘኝን ሁለተኛ ደግሞ የእሷም ደግነት፣ እኔ አንተን ልጅ የባልኩበት ዘማዋያንን ሁሉ ልጅ አልልም ማለ የረከሱት ሁሉ እናት ማርያም አይሉኝም እንዳይ ልይ ከልክላቸው አለ ማለት የምድር ንግስት ብትወርቆ እኔ አንተ እናት አይደለሁም ትለነብ። እሷ ግን ቸር እናት ስለሆነች የማሃሪው እናት እርሪት ማርያም ለውሻ ያዘነች ስለሆነ ስለሆነች እናታችን ስንላትም ማለፈ እናትነቷ ሲበዛብን እንጂ አረ ወይ ጉድ ወይ እናት እናት ማለት ስለዚህ እመቤታችን ምንድናት ካላችሁ፣ እሷ የፈጣሪና የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነችለት የሆነች የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። የፈጣሪን እናት እናት እንድናደርግ የፈቀደልን እግዚአብሔር የተመሰገነ። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታ ፈቅርዎ ለእግዚአብሔር ጽልእዎ ለእኩይ ይሄ ነው በቃ ምልክቱ። ማለት እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ። ማለት እግዚአብሔር የሚጠላው አኮኑ ጸላይ ተከ ምንድነው ያለ ቅዱስ ዳዊት፣ ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶቼ ጠላቶቼ ናቸው ብሏል። ጠላቶቼን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው። ይህን የሚያደርግ ሰው ካለን የሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው አይደለም። ካልቆረው ጥሩ አይደለም ብለን ነው የምንቆር የምንጸል ካልጸል ጥሩ አይደለም ብለን ነው የምንጸል። ቤተክርስቲያን ምንሄደው ጥሩ አይደለም ብለን ነው የምንጸል። ጥሩ አይደለም ማለት ለእኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደ ነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው ሲሁን እንግዲህ ዛሬ ከተወለድን አምሳም አርባም ሀያም ሰላሳም አስራ አምስትም ዓመት የሆነው አለ እዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ እግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት እግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። እግዚአብሔር ቸርነቱ ጸሎታችን አለመስማቱ፣ እውነቴን እኮን ምረግዱ ጸሎታችን ብንሰማማ እኮ ተላልቀን ነበረ። ካህኑም ከካህን ጋር ተላልቋን ዲያቆኑም ከዲያቆን ጋር አለቀ ነበረ። አዲያ ግን እግዚአብሔር ቸር እየመረጠ እየመረጠ፣ ሕፃን የጠየቀ ሁሉ አይሰጥ አይደል እንዴ? ሕፃን ምን ይላል? እናቱ ስታወቃ ቂጣ ጋግረሽ ስጪ ማለት ሲገባው እሳት አምጭላል፣ አይደለም ይሄ? አይሰጥ እሳት ነው። እኛም በእግዚአብሔር ዘንድ ሕፃን ስለሆን እሳት እንለምናለን። እግዚአብሔር ግን ያንን አይሰጥም። የሚረባንን ይሰማል፣ የማይረባንን ደግሞ አይሰማም። ሰው ከሰባት ዓመት በኋላ ኃጢአቱን ሳይናዘዝ መኖር አይችልም። በእውነቱ ማለት ነው። አሁን እያንዳንዳችሁ እዚህ በተለይ የለውም ትልልቆች እንጂ ልጅ ካላችሁ ከሰባት ዓመት በኋላ ሁለት ወንድማማቾች ወይም እህትና ወንድም ሕፃናት ቢጣሉ ሰባት ዓመት የሞላቸው መናዘዝ አለባቸው። የንስሐ አባታቸው እንደ አቅማቸው ስግደት ይሰጣቸዋል። ሀያ ስግደት ሊሆን ይችላል፣ አስር ልትሆን ትችላለች፣ ይሰጣቸዋል ማለት ነው። እርሳቸው ሊተው ይችላሉ። ራታቸውን የቅዳሜ የቅዳሜ ራታቸው ተጠራቅሞ ሂደህ ለነዳያን ስጥ ተብሎ ይሰጣቸዋል። ይሰጣቸው ይገባል። ስለዚህ ከሰው እንዲህ አድርጎ የሚያጠፋውን ከሚያለማው ለይቱ። ማወቅ ከጀመረች በኋላ ልጅ አይደለም። በድካምም ማመካኘት አይቻልም። እድሜ ልጅ ነው አይባልም። ቂርቆስ በሶስት ዓመቱ ነው የለ፣ እናቱ እሳት ያጠፋላት። የቅዱስ ጊዮርጊስ ጠቅላላ እድሜው 27 ዓመት ነው። ሰባት ጊዜ ሙቶ የተነሳበት ማለት ነው። በሰባተኛው አክሊል የተቀበለበት ጠቅላላ እድሜው 27 ነው። ድንግል ማርያም አምላክን የወለደች በ15 ዓመቷ ነው የጸነሰችው ማለት ነው። ስለዚህ ሰው ለራሱ ይቅርታ ማድረግ የለበትም። እግዚአብሔር ይቅር እንዲለው ማሰብ አለበት እንጂ ለስጋው። ለዚህ ነው ጌታ ምን አለ? ዘይፈቅድ ይትለወኒ ተመልከቱ፣ ይፅራ አለ ነፍሱ። እኔን ሊከተል የሚወድ ሰው ካለ ራሱን ይካድ ነው ያለ። እስኪ ራሱን ይካድ በሉ ምን አለ? ራሱን ይካድ ማቴዎስ 16 ቁጥር 24 ላይ። በቃ በብዙ ነገር አሁን አንዳንዱን አሁን ለምሳሌ በውጭ ሀገር የሚኖሩ ይኖራሉ። እነሱን ደግሞ በስደት ነው ያለ እየለፋህ ነው እየደከምክ ነው እንደዚህ ያለ ካህን በአግባቡ አላገኘህ ዘመር፣ ተለይተህ ነው ችግር የለም እግዚአብሔር ቸር ነው። ምን ጥቅሶችን እየጠቃቀሰ እየጠቃቀሰ በዚህ አሰናክሎ አሰናክሎ አሰናክሎ አሰናክሎ ሰዎችን ያጠፋቸዋል። እንዲህ በማድረግ ሰዎችን ያጠፋልና ራሳችን እንካድ እንጂ ለራሳችን የቅርባዎች መሆን ይጠበቅብን። ለራሳችን የሚያዝንለት እግዚአብሔር ነው እኛ የእግዚአብሔርን እናስባለን። መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ፣ እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ፣ የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ፣ የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አረ ጆሮ በየት ይገኝ ዓይን በየት ይምጣ? የለም እና እንግዲህ ተመልከቱ፣ ያልሰበሰቡትን አዝመራ አውጥቶ መፍጨት ይቻላልን? አይቻል ያልሰበሰቡትን ቃል እግዚአብሔር ያልተመከሩትን ምክርስ ሀብት አድርጎ መጠቀም ይቻላል አይቻልም። ያልተማሩትን ቃል እግዚአብሔር መጥቀስ ያላሳደጉትን ውሻ ጆሮ መጨበጥ ነው ይላሉ አባቶቻችን። ማ ይናከሳል ምን ልሷ እሻ ይለም። ስለዚህ ዘመዶች መክሊት ሰጥቶናል ሀብት ሰጥቶናል። ይሄውም ጆሮ ነው አላችሁ መቅመስ የምንቀምስበት ምንቀምስበት ቅዱስ ሥጋውን ኩርደሙን በጎ መናገር ሀብት እዚህ ውስጥ ነው ያለ። እዚህ ውስጥ እኮ ያለ አፍ ላይ ነው። እኔ የማምላክን አፍ ነው አፍ ላይ ነው ቁም ነገር ያለ። ገንዘብ በማውጣታችሁ እንዳትመጻደቁ ሁላችሁ። ማን ነው ይህን እልል በሉልኝ ማለትን መልመድ የለባችሁም። አሁን ለምሳሌ እየሰማችሁ ነው። እግዚአብሔር ነው የሚመሰገን። ሰው ነው መመስገን ያለበት። መድኃኒታችን ኢየሱስ ክርስቶስ ትልቅ ስጦታ ሰጥቶናል። ስጦታው ምንድን ነው? ምንም ሌሎችን እንተዋቸውና ትልቁ ስጦታው አካሉን ቆርሶ መስጠቱ ነው። ከዚህ በላይ ስጦታ የለም። ከዚህ በላይም ፍቅር የለም። ከአካሉ ውጭ የሆነን እንጀራ ቆርሶ የሚያበላ ሰው ለጋስ ከተባለ አካሉን ቆርሶ ያበላ መድኃኒዓለም እንዴት አይመሰገን? ደሙን አፍሶ በዚያ ያጠበ አምላክ። ዘየሐጽብ በወይን ልብሶ ወበደመ አስካል ሰንዱ ነው እንዳለ ሊቁ ያዕቆብ በወሪዘ ፍጥረት እንደተናገረው፣ ቅዱስ ያሬድን በጾመ ድጓ እንደተናገረው ልብሱን በወይን የሚያጠብ ማነው? ክርስቶስን። ክርስቶስ ወይን ደሙ፣ ልብሶቹ ምእመናን። አልባሲሁ ለክርስቶስ መሃይ ምእመናን እሙንቱ። የክርስቶስ ልብስ የሚባሉት ምዕመናን ናቸው። ምዕመናን የክርስቶስ ልብስ ናቸው። ሰው ልብሱን በውሃ ያጥባል። ክርስቶስ ደግሞ ልጆቹ ልብሶቹ ስለሆኑ በደሙ አጠባቸው፣ በደሙም አነጻቸው፣ በደሙም ቀደሳቸው። ይህን ላደረገ አምላክ ለዚያው ማትረፊያ ለዚያው ማትረፊያ ገንዘቡን ራሱ ሰጥቶ ራሱ ከሰጠው ገንዘብ ሰጣችሁ ብሎ ዋጋ የሚከፍል ጉልበት ራሱ ሰጥቶ በገዛ ጉልበቱ ሰገዳችሁ ሊብሎ የሚሸልም አንደበትን ራሱ ሰጥቶ በራሷ አንደበት ተመሰገንኩ ብሎ የሚሸልም እንደ እግዚአብሔር ያለ ማን ይገኛል? እሱ ይመሰገናል እንጂ እንድንሰጥም ስላደረገን ይመሰገናል።